ከምን ጀምሬ ከምን እንደማወራ ግራ ቢያጋባኝም እውነት ለመናገር ዛሬ የመጣሁበት በጣም ያዘንኩበት እንግዲህ የሆነ ተስፋ የምትቆርጡበት ነገር የለም ወገን ተስፋ ቁርጥ የምትሉበት የሆነ ያሰባችሁትን ሁሉ የምትሰርዙበት በቃ ለነገ ማሰብ እንደሌለባችሁ በቃ የዛሬውን ብቻ ከኖርም በቂ ነው ብላችሁ አስባችሁት የምታውቁት ነገር የለም። እኔ ራሱ እንደዛ ነኝ። ዛሬ ማለት ነው እንግዲህ በዚህ በምስሉ ላይ የምታዩት ወጣት የ16 ዓመት ወጣት እንግዲህ፣ ያው በጦርነት መሸነፍን መገደልም፣ መማረክም ያለ ነው፣ መሞትም ያለ ነው። ከሞቱ ደግሞ አሟሟቱ ደግሞ በጣም የሚያሳዝነው ሁኔታ የእውነት እኛ ኢትዮጵያዊ እንደዚህ ከፍተናል? ሁሉ ብዬ ሁሉ በቃ ሰው እንድጠላ ያደረገኝ ቪዲዮ አይቻ ቴሌግራም ላይ ሰረስኩት። የምር አስባችሁታል? እኛ በአረቡ ሀገር ላይ ያለነው ነገ ሄደን ወልደን አግብተን ምናምን ትዳር ይዘን ቤት ገዝተን ብር የለኝም እንደዚሁ ነው። በዚህ ወጥቶ በዚህ ወርዶ እያለን የምናስብ ልጆች አለን። አሁን ግን በቃ ይሄ ሁሉ ነገር ለካ ከንቱ ነው ብዬ እንዳሰብኩ ነው የተረዳሁት። የት ይጅ ሊቀመጥበት ነው? ስለምን ቤት ነው የምታወሩት? ስለ የትኛው ቤት? ስለ የትኛው ስትዳር ነው? የት እንዲህ እኛኳ፣ አሁን አረብ ሀገር ላይ የምንኖር ሰዎች ተከብረን ነው የምንኖረው። ግን በሀገራችን ላይ እንዴት ይቺ በጣም የምታሳዝን ለማየት የምታሳሳ ልጅ? እንግዲህ መገደሉ ሳያንስ እኔ ማለት አሁን እኮ እኛ ያልሆነ ስሜት አይሆነን። አይ የዚህ ብሄር እኮ በጣም መጥፎ ነው፣ እንኳንም የዚህ ብሄር አልሆንኩኝም። እንኳን እኔ እንደዚህ ሆንኩ ስንል ደግሞ አንዳንድ ሰዎች የሆነ ወይ ዘረኛ ትላላችሁ። አሁን እኮ እኛ መናገር ራሱ አልቻለም። የእውነት ግን በዚህ ልክ ጭካኔ ጎበዝ፣ እኔ ምን ምን ምን አይነት ማህበረሰብ ቢያሳድገን የዚህን ያህል የወረድን ሰይጣን እንዴ! ኧረ ሰይጣን እኮ በጸበል ይለካል ጎበዝ የሰው ልጅ በቃ የሚታረድበት ጊዜ ደርሰን፣ ምን አይነቱ ጊዜ እንደደርስን ያላቅም። እውነት እኛ ኮ የገዛ ነውን በግ ለማረድ እንፈራለን። የምር የገዛ ነውን በሬ ለማረድ በቃ እንፈራለን። በቃ በስንት ነገር ፈርተን ነው የምናለ። ስለዚህ አሁን የሴት ልጅ የአስራ ስድስት አመት የዚች የምታሳዝን ወጣት ልጅ መገደሉ ሳያንስ ጡት መቁረጥ፣ ጎበዝ ምንም ይሉት ነው ጭካኔያችሁስ። ፈጣሪ ወይ ትዕግስቱን ስጠኝ። እረ ኢትዮጵያዊ እውነት በጣም ኃይለኛ ሲወላለ ኃይለኛ መቅዘፍት ገብቷል። በቃ እኛ እግዚአብሔርን ምን ብለን ብናለቅስ ነው እግዚአብሔር የሚሰማን ይሁን። ምን አይነት ምን አይነት ህዝብ ማለት ይሄ ሰውዬ አብይ አህመድ ከመጣ አንስቶ ኢትዮጵያ ላይ እንደምታዩ ደም ነው የሚፈሰው፣ ደም፣ ደም። መቼም ሰላም ሆኖ ያውቅም። እና ይህን ሰው ይህን የማን ነው የሚያወግዘው? ኢትዮጵያ ላይ ሰማንያ ምናምና ብሔር ብሔረሰቦች አሉ። እውነት ለሰማንያ እሺ፣ ሰማንያ ሶስት ብሄረሰቦች አሉን በልና ከሰማንያ ብሔረሰቦች ሶስት ብሔር ናቸው ኢትዮጵያን እያምሷት የሉ ማለት ነው። መስማማት ያቃታቸው ማለት ነው። ሌሎ ብሔር ብሔረሰብ ማለት ተመችቷቸዋል ማለት ነው። እነሱ ብሔረሰቦች ራሱ ወጥተው ማውገዝ ያለባቸው ወይም ሰውዬ ምክንያቱም በዚህ ሰውዬ የተነሳ ነው ህዝብ እያለቀ ያለ ወገን እየተቀጠፈ ያለ። አሁን እኮ ወገኖችን አለቀ እኮ። በተለይ አማራ ክልል ላይ በጣም እየተጨፈጨፈ ነው። በኑሮንም፣ በሰው ኃይልም በምንም በምንም ምንም የማያውቁት ውሃ ብትጠይቋቸው በን የማያውቁ ገበሬዎች ናቸው እየተገደሉ ያሉ። ስለዚህ እኔ እንጃ፣ እኔ በጣም ነው የተሰማኝ። እውነት ለመናገር እኔ በእንደዚህ አይነት ነገር ነው እውቀትም ስለሌለኝ ብዙ መግባት አልችልም፣ ግን አሁን የሆነ አቅሜ በላይ ሆነብኝ። የሆነ ማርም ሲበዛ ይመራል ይላል የሀገሬ ሰው። እውነት ድርብ ያለ ስሜት ነው የተሰማኝ። በነገራችን ላይ ሰላም እራሱ አላልኳችሁም አይደለም? ሌሊት እንቅልፌን አልተኘውምን አልኩ። የሆነ ስንወዛገብ ነው ያደርኩት። ትገባችሁ ሌላኛ ሀገር ገብተን እንደዚህ ሆነን እንደዚህ ሆነን በቃ ምንም ነጻነት ካላለን፣ ሄደን አንድ ሰው ሄዶ ቤት ነው የሚቀመጠው፣ አይወጣም። ለምን ከወጣ ይገደል። ስለዚህ ዚ ምን ላደርግ ነው የሚሄደው ኢትዮጵያ? በእውነት በጣም ነው ኔ የተሰማኝ። ሰላም ብያለሁ ቤተሰብ። ለማንኛውም የእውነት ስሜታዊ ሰውን ማወራውን ራሱ በጣም ነው እኔ እንትን የምለው ብቻ ኔ እስከ መቼ ድረስ ነው እነዚህ ብሔረሰቦች ሀገራችን እንደዚህ አላስፈላጊ እልቂት በድህነት በምን በምን በምን በኑሮ ውድነት ሀገራችን ተሽቆልቁላለች? እና እንደዚህ ወገን እያለቀ ወገ እንደዚህ የሆነ ያላስቆመ መንግስት ከምን ላይ ነው መንግስትነቱ? ለሳምፕል ብቻ ማለት ነው። የእውነት በጣም ያዘንኩት በቃ ይሄ በጣም በጣም በጣም ይሁን። እኔ ምን እንደምል አላውቅም። እኔ ምን እኔ ያልታደለች እናት አልኩ። የእውነት እናትየዋን ደግሞ ይቺ ደግሞ እኔ ያሳዘኑኝ ደግሞ እሷስ እንዲ ሄዳለኝ ወደማይቀረው ዓለም ሄዳለች። ታሪክ ጽፋ ነው የሄደችው። ለሀገር ነው ክብር ነው የእውነት። ዘላለም ስሟ ሲነሳ ይኖራል። የሚያሳዘኑኝ እናትየዋ የዘላለም እጻጻት የግር እሳት ክምር እሳት የግር እሳት የግር እሳት ከሞቷ አሟሟቱ እኮ ችግር የለውም። ሰው ሲታገል ይማረካል፣ ይገደላል፣ ትግሉ ይቀጥላል። ነገር ግን በዚህ ልክ እንዲ እኛ ኢትዮጵያዊነታችን ነታችን የት የት እያመራ ነው? በዚህ ልክ እንዴት ጭካኔያችን እኔ ብቻ የሚገርማችሁ ከትናንትናስ ራሱ እንበየን ራሱ መቆጣጠር አልቻልኩም። ጌታ ነው ምላችሁ። እንበየን ዲ ሲያይባት እኮ በጣም እኮ የምታሳሳልኝ ናት ይሁም እንዴት እጃቸው አረፈ ከዚህ ከእምቦቅላል ልጅ? ቻሌንጅ አላውቅም። የእውነት እኔ አንዳንዴ ምን እንደምትሆን ኢትዮጵያ መጨረሻችን አላውቅም። ወይስ ይህ ሰውዬ በቃ ኢትዮጵያ በቃ ህዝቡን ጨርሶ ጨርሶ ጨርሶ አልቆ ካለቀ በኋላ የኢትዮጵያን ሊሸጣት ነው ሁሉ ብዬ ነው ያሰብኩ። ኢትዮጵያ ለጎረቤት ሀገር በቃ ሽጦም ነው ማገላገል የሚፈልገው ይህ ሰውዬ፣ እንጂ እንደዛ ባይሆን ኑሮ ወገን እያለቀ ወይ ማስቆም አለበት ይህንም እንደነ ኃይለ ማርያም ስልጣኑ ማስረከብ አለበት፣ አይደል ጎበዝ? ስለዚህ በዚህ ልክ እንዴት እንዴት ጭካኔ ጥግ፣ በቃ ምን አይነት ሲሆን እንደመጣን፣ ያላቀ ሙሴ ተብሎ የመጣው ሰውዬው ጎበዝ፣ ሙሴ እኮ ነው ብለን ያመጣ ነው አብይ አህመድ። ወደዚህ ሲመጣ፣ በቃ አማራ ክልል እንዴት እንደተከበረለት እናቃለን። አማራ ነበር ከፍ ያደረገው፣ አማራ ነበር ንጉስ ያደረገው። ግን ምን ታደርጉታላችሁ? ሰውኩም አክባሪውን አይወድም እኮ አክባሪውንማ ቢወድ እንደዚህ የአማራን ህዝብ በድሮን እየገደለ በምጣት እያስቆረጠ አይቀጥልም ነበር እና በጣም ያሳዝናል ጭራሽ ነገ ነገ ተሻለ ኢትዮጵያ ከዛሬ ነገ ከዛሬ ነገ እንላለን ጭራሽ እየባሰበት እንጂ ምንም እየተሻለው አልመጣም እውነት ለመናገር በጣም ነው የሚያሳዝነው በጣም ልብ የሚነከው እኔ ብቻ ምን ምን ምንም እንደምል ራሱ በጣም ግራ ገባኝ እኮ ጎበዝ የጭካኔ ጥግ በዚህ ልክ የጭካኔ ጥግ። ፈጣሪ ሆይ ትዕግስቱን ስጠን። በጣም ያሳዝናል። በጣም አወራው ራሱ ጠፋብኝ፣ እና አላቅም ብቻ ምለው ራሱ ነው የጠፋብኝ። ለማንኛውም ሰላማችሁ ይብዛልኝ። ወሬ ምንም ባወራ ምንም ፋይዳ የለውም። ግን በጣም ነው የተሰማኝ። እንደሰው እንደሰው እኛ በጣም ተሰምቶኛል። በጣም ከምነግራችሁ በላይ የሆነ ቅስሜን ክት ያለ ነገር የለም። እንደዛ ነው የተሰማኝ። እውነት እንዴት በዚህ ልክ ጭካኔ? በቃ ኢትዮጵያ ላይ እንዴት ተጨቃክነን አለካ እኔሱ ነው እንትን ያለኝ። እውነት በጣም በቃ ማውራው ራሱ ኩል ተፍተፍተፍተፍተፍ ይሁን ሰው ወዛ ገብ ለሊቱ አሙሉ ቁጭ ብዬ ነው ያደርኩት። የሚገርማችሁ ነገር አትገረሙ። ለምን ይህን ፎቶ ስላየው ማለት ነው። እና ለማንኛውም ይሄ ነው ያለው ነገር። ብቻ ፈጣሪ ይህን ክፉ ጊዜ ሰላም ይመልስልን። የእውነት እኔ ምንም ብዬ ምንም ብዬ ምኑን ከምን ብዬ እንደምል እኔ አላውቅም። ይህ ነገር ሁላችሁም ልታወግዙ ይገባችኋል። ማንም ማንም ማንም እዚህ ጋር እንትን ማለት የለበትም። ሁሉም ሰው መውገዝ አለበት እና ለዛ ነው በጣም ያሳዝናል። በጣም ያማል። ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልን። እናመሰግናለን። አክባሪው ያክበርልን ብለናል። እና ለዛ ነው ወይ በስምንተኛው ሲመች ተወልጅ እጅጉን ጋሻ ያለው ተኩለው ወንድሜ ብሏል። እውነቱ ነው ለካ የሆነት እኛ የተወለደበት ጊዜ ሆነ በጣም የሚያሳዝን ጊዜ ነው። ብቻ ፈጣሪ በቃ ይበለው። ለማንኛውም ይሄ ነው ያለው ነገር። ሰላማችሁ ዛ ቤተሰቦች ያለ።